አርእስተ ዜና። የፌዴራል ስርዓቱን ለማጎልበት የመድብለ ፓርቲ ስርዓቱን ማጠናከር ላይ በትኩረት መስራት እንደሚገባ ምሁራን ተናገሩ። ጤና ይስጥልን ከኤቢሲ የሰዓቱን ዜና ይዘን ቀርበናል ተመስገን በየነ ነኝ የምናስቀድመው በግንቦት 26ተኛ ዓመት በዓል ላይ ያተኮሩ ዜናዎችን ይሆናል በመጀመሪያም ባለፉት ሁለት አስርተ ዓመታት በትምህርት ተደራሽነት ረገድ በሀገሪቱ አበረታች ውጤት እየተመዘገበ ይገኛል። የገጠር ተደራሽነቱም ለአርሶ አደር ሕይወት መለወጥ ከፍተኛ አስተዋጽኦ እያበረከተ ነው። ያም ሆኖ የትምህርት ማቋረጥ መጠንን ለመቀነስና በታዳጊ ክልሎች ተጨማሪ ጥረት የማድረግ የቤት ስራ ይቀራልም ነው የተባለው። በዚህ ጉዳይ ላይ አማረ ተመስገን ተጨማሪ ዘገባ አለውም። ቀደም ባለው ጊዜ እዚህ መራኛ አካባቢ የሁለተኛ ደረጃ የትምህርት እድል ተጠቃሚ ለመሆን ወደ አለም ከተማ መጓዝን ይጠይቃል። ያ ደግሞ 45 ኪሎ ሜትርን ማቆራረጥ ብቻም ሳይሆን ይህንን መልክአ ምድር ተጉዞ ማለፍን የሚጠይቅ ነው። በዚህ ምክንያት በርካቶች በጀመሩት ትምህርት እንዳይገፉበት ማድረጉን ነዋሪዎች ዛሬ ላይ ያስታውሳሉ። ወይዘሮ አለም ነሽ፦ ከዛ አለም ከተማ በረሃ ነበረ። አንድ ቀን ሙያ ከዚህ ተሸክሞ ጭብጦና ዳቦ በትከሻ ተሸክሞ ነው አለም ከተማ የሚደረሰው። የንኩላ ማልወጣ ሌ ነው ብዬ አቋረኩኝ። እኔ ብዙ ተማሪዎች እዚህ ትምህርት ቤት ተምረው አለም ከተማ ሀዲው ለመማር ብዙ ጎበዝ ተማሪዎች እዚሁ የቀሩአሉ። በተለይ በዚህ በሸረራ አካባቢ የቆላ ልጆች በጣም በጣም ጎበዝ ልጆች እየቀሩ ዛሬ ገበሬ እየሆኑ ቀርተዋል ማለት ነው። ይሄ ትምህርት ቤት ባለመኖሩ ነው። የትምህርት ተቋማቱ በአቅራቢያቸው ከተከፈቱ ወዲህ ግን በአንድ በኩል ልጆቻቸውን አስተምረዋል፣ እነርሱም የጎልማሶች የትምህርት እድል ተጠቃሚ ሆነዋል። አሁን መራኛ ለ12 ተከፈተ። ባህራ ላይ እስከ 8 እስከ 9 ተከፈተ። ደግሞ መሰረተ ትምህርት ያው መጣ ሁሉ ነገር። አሁን በየደጁ ትምህርት ቤት መንግስት እየከፈተ አሁን ሁሉም አሁን ልጁን ያስተምራል። አስር ልጆች ወለድን አስሩም ወደ ትምህርት ሄዶ ነው ያደረግነው ተማረው ሶስቱ ሴቶች ናቸው ሰባቱ ወንዶች ናቸው ወንዶች ናቸው። አሁን ሁለት ሁለት ዲግሪ ማስተር ሁላ ያላችኋሉ። አሁን ሁለታችንን እዚህ ቤት ያለ እንግዲህ ትምህርት ቤቱም እያደር እየቀረ መጣ አሁንማ ይው ዲሙዲም የለ መራኛ መውጣት የለ እዙ ስምን ድረስ ደንጎዴ እዙ በቃ ቻለ ድረስ አሁን የተማሩ ስድስት ናቸው። አራቱ አሁን ስራ ይዘዋል። ሁለቱ ሴቶቹ ማስተር ይመራሉ። አንደኛው ኢንጂነር ነው። የትምህርት ተደራሽነቱ ልክ እንደ መራኛ ሁሉ በሌሎች የሀገሪቱ አካባቢዎችም በቅርበት ከመቋቋም ጀምሮ በሴቶች ተሳትፎ በአፍ መፍቻ ቋንቋና በአካቶም ጭምር ተደራሽነቱ ሁሉን አቀፍ መሆኑ ይጠቀሳል። ዛሬ ግን ያለው ትምህርት ቤት ያው በየበሩ በየቀበሌው በትንሽ መንደሮች፣ ሰፋ ሰፋ ያሉ መንደሮች አካባቢ ትምህርት ቤት ተከፍቷል። በዛ ላይ መዋለ ሕጻናት እንደ ልብ በአሁኑ ሰዓት ተከፍቷል። ሕጻናቶች ከመጀመሪያ ከሶስት ከአራት ዓመት ጀምሮ የመማር እድል አላቸው። እኔ በአጋጣሚ አዲስ አበባ ዩኒቨርሲቲም ብዙ ጊዜ ያስተምራለሁ። እዚህ ኮተቤ በጣም ረጅም ጊዜ ቆይቻለሁ። ከሁሉን ክልሎች በጣም ሩቅ ከሚባሉ ቦታዎች የሚመጡ ተማሪዎች አሉ። ያን ስማቸውንም ሰምተው ነው የማናቀው አካባቢ ያሉ ልጆች አሁን በዩኒቨርሲቲ ማየት አዲስ ነገር አይደለም። አሁን ታዲያ ተደራሽነቱ እንዲህ በርካታ ስኬቶች ቢኖሩትም የአቋራጭ ተማሪዎች ጉዳይ፣ በታዳጊ ክልሎች ያለው አነስተኛ የትምህርት ተሳትፎ እንዲሁም አካል ጉዳተኞችን ማካተት ላይ ዘርፉ ያልተሻገራቸው መሰናክሎች አሉ። የትምህርት ጥራት ደግሞ ትኩረትን የሚሻ ርብርብ ሊደረግ እንደሚገባም የዘርፉ ባለሙያዎች የሚያነሱት አበይት ጉዳይ ነው። የፌዴራል ስርዓቱን ለማጎልበት የመድበለ ፓርቲ ስርዓቱን ማጠናከር ላይ በትኩረት መስራት እንደሚገባ ምሁራን ተናገሩ። ፌዴራሊዝም ላይ ትኩረቱን ያደረገ አውደ ጥናት በአዲስ አበባ ዩኒቨርሲቲ ተካሂደዋል። ሙባረክ መሐመድ ተከታትሎታል። ፌዴራሊዝም ህገ መንግስታዊ መሰረት ያለው የስልጣን ክፍፍልን በፌዴራልና በክልል መንግስታት መካከል በመፍጠር የስልጣን ማዕከላዊነት እንዳይሰፍን የሚያደርግ ስርዓት እንደሆነ የዘርፉ ምሁራን ይናገራሉ። እናም በኢትዮጵያ መተግበር ከጀመረ 25 ዓመታትን የተሻገረው ይህ ባስመዘገባቸው ውጤቶችና በሚስተዋሉ ችግሮችና ሕገ መንግስታዊ ስርዓት ላይ ያተኮረ ሲምፖዚየም ነው በአዲስ አበባ ዩኒቨርሲቲ የተካሄደው። በሲምፖዚየሙ ላይ ጥናታዊ ጽሁፍ ያቀረቡት በዩኒቨርሲቲ የፌዴራሊዝም ጥናት ተቋም ተመራማሪ ዶክተር አሰፋ ፍስሐ በኢትዮጵያ የተገበረ ያለ የፌዴራል ስርዓት በፌዴራልና በክልል መንግስታት መካከል የስልጣን ክፍፍል እንዲኖር ብቻም ሳይሆን ክልሎች ራሳቸውን በራሳቸው እንዲያስተዳድሩና ህዝቦች ቋንቋቸውንና ባህላቸውን እንዲያሳድጉ ያስቻለ ነው ብለዋል። ይሁን እንጂ በህዝቦች መካከል የተሳሰረ ግንኙነትን በማጎልበትና ክልሎች ራሳቸውን በራሳቸው በሚያስተዳድሩበት ወቅት በክልሎቹ የሚኖሩ ሌሎች ብሄረሰቦችን መብት በማክበር ረገድ የሚስተዋሉ ክፍተቶች በመኖራቸው በቀጣይ ሊሰራበት እንደሚገባ ምሁሩ በጥናታቸው ላይ አመልክተዋል። ስለዚህ ህዝቦች ራሳቸው ማስተዳደር አለባቸው ስንል ራስን ማስተዳደርና ራስን ማወቅ አንድ ነገር ሆኖ ግን እሱ በቂ አይደለም። ለሀገር ግንባታ ስትራቴጂ ህዝቦች በራሳቸው መካከልም የተሳሰረ ግንኙነት መፍጠርና ፖዘቲቭ የሆነ ኢንትራክሽን እንዲኖር በዚህም ደግሞ ኮንሽየስሊ በፖሊሲ የተደገፈ ስራ መስራት የግድ ይላል። በክልል ደረጃ በባለቤትነት ራሳቸው የሚያስተዳድሩ ህዝቦች ማቀፍ፣ ማስተናገድ እና ለሚያነሱትም ጥያቄ ፍትሀዊ የሆነ የፖለቲካ ጥያቄ የፖለቲካ መፍትሄ መስጠትም የግድ ይላል። ሌላኛው በመድረኩ ላይ ጥናታዊ ጽሁፍ ያቀረቡት በዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ፕሮፌሰር ካሳውን ብርሃኑ ህገ መንግስቱ ዓለም አቀፍ የሰብአዊና ዲሞክራሲያዊ መብቶች የተካተቱበት ቢሆንም እነዚህ መብቶች ተግባራዊ በማድረግ ረገድ ሁሉም አካላት በትኩረት መስራት አለባቸው ብለዋል። የፌዴራሊዝም ስርዓት ላይ የዲሞክራሲ ሚናን በሚመለከት ጥናታዊ ጽሁፍ ያቀረቡት በዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ዶክተር አስናቀ ክፍሌ በበኩላቸው ባለፉት አመታት የመድብለ ፓርቲ ስርዓትን በማጎልበት ረገድ የሚስተዋሉ ክፍተቶች እንዳሉ ጠቅሰው ምክንያት ያላቸውን ነጥቦችም አንስተዋል። ተኮርበት የሚገባው በመንግስትና በፓርቲ መካከል ያለው መስመር በጣም የላላ በመሆኑ አንዳንድ ነገሮች የፓርቲ የውስጥ አደረጃጀት መርሆች፣ አካሄዶች ወደ መንግስት ስርዓት በመግባታቸው ለፓርቲውም ለመንግስትም አስቸጋሪ ሁኔታዎች የተፈጠሩ ይመስለኛል። ተቃዋሚ ፓርቲዎችም እርስ በርሳቸው የመከፋፈል የሊደርሽፕ ፕሮብሌም ስለሚያጋጥማቸው ይሄ ነው ብለው ጠንክረው ጎልተው ወጥተው ለመሳተፍ የቻሉ አይመስለኝም። ፖለቲካል ፕሉራሊዝም ለዲሞክራቲክ ፌዴራሊዝም ማበብ በጣም አስፈላጊ በመሆኑ ፌዴራል ስርአቱንም ሊያጠናክር ስለሚችል ይሄንን ሊያቀጭጩ የሚችሉ ህጎችን፣ ፖሊሲዎችን፣ አሰራሮችን ማየት መፈተሽ የሚገባ መሆኑን በቀረቡ ጥናታዊ ጽሁፎች ላይም ውይይት ተካሂዷል። ጠየቅ በላይ ስኔድ ብሄር የምትላለች ብሔራችን አንድ ከሆነ ችግር የለም። ግን ከአንድ በላይ ከሆነ የሚያስቸግረው ነገር አለ። ምክንያቱም ፌዴራሊዝም ጋር ኢምፕሊኬሽን ስላለው አንድ ብቻ እንድንመርጥ ነው የሚደረገውና ያንኛው እንዴት ነው የሚያስ የፌዴራል ስርዓት የተለያዩ ማንነቶችን ማዕቀፍ የሚችል ፖንትን አለው፣ ቦታ አለው፣ ስፔስ አለ። የፓርቲዎቹ ጥንካሬ በምንድን ነው የሚመዘነው የሚለው ጉዳይ መታየት መቻል አለበት። የፓርቲዎች ጥንካሬ በማህበራዊ መሰረታቸው ጥንካሬ ነው የሚመሰረተው መልቲፓርቲ ሲስተም መዳበር መንግስት የሚጫወተው ሚና እንደተጠበቀ ሆኖ ፓርቲዎች እንዲህ አይነት ጠንካራ ማህበራዊ መሰረት እንዲኖራቸው በማድረግ አረ አንጻር የሚጫወቱት ሚና መታየት ያለበት ይመስለኛል። የአርብቶ አደርና የፌዴራል ጉዳዮች ሚኒስትሩና የአዲስ አበባ ዩኒቨርሲቲ ቦርድ ሰብሳቢ አቶ ካሳ ተክለ ብርሃን የፌዴራሊዝም ስርዓቱን በማጎልበት ረገድ ምሁራን የበኩላቸውን ድርሻ ሊወጡ ይገባልም ብለዋል። የፌዴራል ስርዓቱና ህገ መንግስታዊ ስርዓቱን ተግባራዊ ለማድረግ የአገራችን አርሶ አደሮች የአገራችን አርብቶ አደሮች የህይወት መመሪያ እንዲሆን ለማድረግና ስራ ላይ እንዲያውሉት አክቲቭሊ የተንቀሳቀሱባቸውን አመታቶች እናስታውሳለን። በዚህ ረገድ ምሁራኖቻችን፣ የምርምርና የከፍተኛ ትምህርት ተቋማት በዚህ ረገድ የነበራቸው ተሳትፎ ደግሞ ሲታይ እንደ ሀገራችን አርሶ አደሮች እና አርብቶ አደሮች እኩል የጀመረ ነው ማለት አይቻልም። ሶ አሁን በዚህ ረገድ በጣም በፍጥነት መጀመሩ እና መስፋፋቱ በጣም ትልቅ ጥቅም አለው። ባለፉት 26 ዓመታት በሰላም በልማትና በዲሞክራሲ ስርዓት ግንባታ ላይ የተሰሩ ስራዎች በዜጎች ሕይወት ላይ ተጨባጭ ለውጥ ማምጣታቸውን ኢህአዴግ አስታወቀም። የግንቦት 20 በዓልን አስመልክቶ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ጽህፈት ቤት ኃላፊ ሽፈራው ሽጉጤ መግለጫ ሰጥተዋል። ዳዊት ጣሶ ተከታትሎታል። የግንቦት ሀያ በዓልን አስመልክቶ መግለጫ የሰጡት የኢህአዴግ ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ የግንቦት ሀያ ድልን ተከትሎ በአገሪቱ መሰረታዊ የሆነ የአቅጣጫ ለውጥ መምጣቱን ገልጸዋል። የአቅጣጫ ለውጡም በአገሪቱ የነበሩ የሰላም የልማትን፣ የዴሞክራሲ ጥያቄዎች ወደፊት መሄድ በሚያስችል አኳኋን ሊመለሱ ችለዋል ነው ያሉት። ባለፉት 26 ዓመታት ጊዜ ውስጥ የሰላም የልማትን፣ የዴሞክራሲ መርሃ ግብሮችን በማውጣት በተሰሩት ስራዎች ዜጎች ላይ ተጨባጭ ለውጥ አምጥቷልም ነው ያሉት። ላለፉት 26 ዓመታት ከህገመንግስቱ መንግስቱ መጽደቅና በኋላ እና በፊት በተጨባጭ የልማት ስራ በዚህ ሀገር በመሰራቱ ምክንያት የሀገራችንን ገጽታ በከፍተኛ ሁኔታ የቀየረ የዜጎቻችን የኑሮ ሁኔታን በከፍተኛ ሁኔታ የቀየረ የኢትዮጵያ ብሄር ብሄረሰቦችና ህዝቦችን ተሳታፊነትን ተጠቃሚነትን በጣም በጣም ከፍተኛ በሚባል ደረጃ ያሻሻለና ያሳደገ የልማት ሁኔታ መገንባት የተቻለበት ነው። መጠየቅ በህግ የተከለከለበት የተለየ ሀሳብ የማይራመድበት በነጻነት መታገል የማይቻልበት ብሎም መቃወም ነውር የሆነበት አስከፊ ዘመናትን ያሳለፉት የአገሪቱ ዜጎች በ26 ዓመታት ጊዜ ውስጥ ከኢኮኖሚና ማንነት ጥያቄያቸው ተላቀው በራሳቸው መሬት አልምተው ተጠቃሚ ለመሆን መብቃታቸውን ገልጿል። ሆኖም እነዚህ በ26 ዓመታት በተሰራው ስራ የመጡ ትሩፋቶች በቂ አይደሉም፣ ያልተፈቱ በርካታ ችግሮችም አሉ ብለዋል። የኪራይ ሰብሳቢነት መስፋፋ ማጥፋትና የመድብለ ፓርቲው ስርዓትን ለአብነት በማንሳት የክራይ ሰብሳቢነት አመለካከትና ተግባር የፌዴራል ዲሞክራሲያዊ ስርአቱ ለሁሉም ብሄር ብሔረሰቦችና ህዝቦች እንዲሁም አንዲት የበለጸገች የዳበረ ዲሞክራሲ ያላት ፌዴራል ዲሞክራሲያዊ ስርአት ለመገንባት የሚደረገውን ትግል ከሚገዳደሩትና ና ተግዳሮት ከሆኑ ጉዳዮች ነው ማለት ነው። የመድብለ ፓርቲ ስርአቱ በተፈለገው መንገድ አላደገም። ስለዚህ በዚህም የሀሳቦች ልዩነቶች በተሟላ ሁኔታ የማይፈጸሙበት ሁኔታ በሚኖሩ ምክንያት በህብረተሰቡ ውስጥ የልዩነት አሳቦችን የማስተናገድ መንገድም ጎል በግልጽ እያደገ በህገ መንግስቱም ሆነ ከዛ በፊት በነበሩ ህጎቻችን ባስቀመጥነው አሰራር መሰረት አለማደጋቸው የራሱ ሌላ ተግዳሮ ተፈጥሯል። የሚመጡ አዳዲስ አዎንታዊ ለውጦች የህዝቡን ንቃተ ሊና ከማሳደጋቸው ጋር ተያይዞ አዲስ ፍላጎት እየተስተዋለ መሆኑን ገልጸውም ይህን ፍላጎት በአግባቡና በፍጥነት ማስተናገድና መመለስ በማይቻልበት ጊዜም ትልቅ መሰናክል ስለሚሆን መፈታት የሚገባው ጉዳይ እንደሆነም አስረድተዋል። በቀጣይም እነዚህ ችግሮችን በማስተካከል የተጀመረውን እድገት ማፋጠን የቤት ስራ ነው ብለዋል። ፈጣን ልማቱ በጀመርነው መንገድ በፍጥነት መጀመር አለበት። ሁለተኛ ከፈጣን ልማቱ ሁሉም ህዝቦች በተዋጧቸው ልክ ሁሉም ተሳታፊና ተጠቃሚ የሚሆኑበት ሁኔታ መፈጠር አለበት። የኢህአዴግ ጽህፈት ቤት ኃላፊው አቶ ሽፈራው ሽጉጤ ፌዴራላዊ ዴሞክራሲያዊ ስርአቱ ፍትሐዊ የሁሉም ዜጎች መብቶችና ጥቅሞችን ያረጋገጠ ብሎም አንድ የኢኮኖሚ ፖለቲካ ማህበረሰብ ለመገንባት የሚያስችል ስለሆነ ይህን እውን ለማድረግ ሁሉም እንዲረባረብ ጥሪ አቅርበዋል። ከግንቦት ሀያ በኋላ በየመስኩ የተገኙ ድሎች ለኢትዮጵያ ገጽታ ግንባታ ትልቅ አስተዋጽኦ ማበረከታቸውን በኳታር የኢትዮጵያ አምባሳደር ምስጋኑ ገለጹ። በኳታር የግንቦት ሀያ ስድስተኛ ዓመት በዓል ተከብሯል። መርከብ ረዳም ግንቦት ሀያ ኢትዮጵያ ከተለያዩ አገራት ጋር ያላትን የዲፕሎማሲ ግንኙነት እንድታጠናክር መሰረት የጣለበት ቀን ነው። በዓሉ ከኳታር ከፍተኛ ባለስልጣናትና ከተለያዩ አገራት አምባሳደሮች ጋር ተከብሯል። የኢትዮጵያ ኤምባሲ አምባሳደር ምስጋኑ አርጋ እንዳሉት ኢትዮጵያ በዓለም መድረክ ተቀባይነቷ እያደገ መጥቷል። ለውጭ ዲፕሎማሲያችን አቅም የፈጠረ በመሆኑ በሌሎችም ዘንድ ከበሬታ ለማግኘት በሌሎችም ዘንድ ተቀባይነት ለማግኘት በውስጥ ያለን ብሔራዊ አቅማችን ደግሞ ለውጭ የዲፕሎማሲ ስራችን መሰረት የጣለ ትልቅ ቀን ነው። በተመሳሳይ በኤምባሲው አስተባባሪነት ኢትዮጵያውያንና ትውልድ ኢትዮጵያውያንም በዓሉን አክብረዋል። ግንቦት ሀያ ስለ ልማት የምነጋገርበት እለት ነው ያሉት በኳታር የህዳሴ ግድብ አስተባባሪ ኮሚቴ አቶ ዳንኤል ወልደስላሴ ናቸው። በግንቦት ሀያ በዓል ላይ እንደምታውቁት ብዙ ኢትዮጵያኖች ይሰበሰባሉ። ብዙውን ጊዜ ስለ ህዳሴ ግድብ የሚያበረታታ ንግግር ይደረጋል። እስካሁን ድረስ በሶስት አመት ውስጥ ከ1.2 ሚሊዮን ዶላር የሚሆን የህዳሴ ግድብ ቦንድ ተሽጧል። በከታር ውስጥ አምባሳደር ምስጋኑ እንደገለጹት በተሳሳተ መረጃ ቪዛ ገዝተው የሚመጡ ዜጎች ላይ የሚደርሰውን ችግር ለመፍታትም ኤምባሲው በርካታ ተግባራትን አከናውኗል። ይሁን እንጂ አሁንም በህገ ወጥ ደላሎች ለተለያዩ ችግሮች የሚጋለጡ ዜጎች ለመታደግ በጋራ መስራት ይገባል። በሁለት አመት ጊዜ ውስጥ በአጠቃላይ ከ91 ሚሊዮን ብር በደላሎች የተወሰደባቸው ገንዘብ ማስመለስ ችለናል። ህብረተሰቡ ነቅቶ መንግስት ከመንግስት ጋር በማጋለጥም ጭምር ራሱንም በመጠበቅ ጭምር ኃላፊነት መውሰድ አለበት። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን መርከብ ረዳ ከኳታር ዶሃ። ክብራን ተመልካዮቻችን፣ ከኤቢሲ የሰዓቱ ዜና እንደቀጠለ ነው። የእናት ወግ ማህበር የተማሪዎች የምገባ ፕሮግራም የገቢ ማሰባሰቢያ በጠቅላይ ሚኒስትር ጽህፈት ቤት በአሁኑ ሰዓት እየተካሄደ ይገኛል። ከስፍራው የምትገኘው ባልደረባችን አልጋነሽ ተካ ተጨማሪ መረጃ ልሰጠን ተዘጋጅታለች። ጤና ይስጥልኝ አልጋነሽ። እንግዲህ ስነስርአቱ እንደቀጠለ ነው የሚገኘው ና እኛ የሚያቋረጥ ነው ለዜና ስንል ነው ስለዚህ እስካሁን ባለው ሂደት ውስጥ የህፃናት ምገባ ፕሮግራሙ ላይ ምን ምን ክንውኖች ነበሩ የሚለውን በአጭሩ ብትነግሪኝ። አመሰግናለሁ ተመስገን። እንደምናመሻችሁ የተከብራችሁ ተመልካቾቻችን ያው እንደሚታወቀው በቀዳማዊት እመቤት ወይዘሮ ሮማን ተስፋዬ የበላይ ጠባቂነት የእናት ወግ የበጎ አድራጎት ማህበር በአዲስ አበባ ከተማ በአስሩም ክፍለ ከተሞች በአነስተኛ ገቢ ካላቸው ቤተሰቦች የወጡ ልጆች በትምህርት ገበታቸው ላይ የቁርሳና የምርሳ አገልግሎት ስለማያገኙ ያንን ችግር ለመቅረፍ የተቋቋመ ማህበር ነው። ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ የሚመሩት ይህ የበጎ አድራጎት ማህበር በ2006 ዓ ጥናት ከተካሄደ በኋላ የአዲስ አበባ ትምህርት ቢሮ ባካሄደው ጥናት መነሻነት ነበር የተመሰረተው። የካቲት 2007 ዓ.ም ራት ላይም በ98 በአዲስ አበባ በሚገኙ የመጀመሪያ ደረጃ ትምህርት ቤቶች የምገባ ፕሮግራም ማካሄድ ጀምሯል። የምገባ ፕሮግራሙ ቁርስና ምሳ የሚያካትት ነው። በዚህ መሰረት ዛሬ ላይ ወደ 207 ትምህርት ቤቶች አዲስ አበባ ላይ የሚገኙ የአንደኛ ደረጃ ትምህርት ቤቶች በዝቅተኛ የኑሮ ደረጃ ውስጥ ከሚገኙ ቤተሰቦች የወጡትን የምገባ ፕሮግራም እየተካሄደ ይገኛል። በዛሬው ዕለት በዚህ አዳራሽ እየተካሄደ ያለው ፕሮግራምም ይህንኑ በጎ ተግባር ለማጠናከርና ለማስፋት ከአዲስ አበባ ባለፈም በተለያዩ የሀገሪቱ አካባቢዎች ለማስፋት የሚቻልበትን ሁኔታ ለመፍጠር ነው። በዚህ ፕሮግራም ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የዚህን በጎ ፕሮግራም አጋዥ የሆኑ የልማት አጋሮች፣ የተለያዩ አካላት ተገኝተዋል። እንደሚታወቀው ይህ ፕሮግራም በተለያዩ የዓለማችን ሀገራትም የሚካሄድ ነው። ብራዚል በዚህ ፕሮግራም ስኬት እንዳስመዘገበች ይነገራል። ባለፈው በጃንዋሪ በፈረንጆቹ ላይ በአፍሪካ ህብረት በተካሄደው ስብሰባ ላይም የአፍሪካ ሀገራት ይህንን ፕሮግራም እንዲተገብሩት ከመስማማት ላይ ደርሷል። በዚህ በዛሬው ፕሮግራም የተለያዩ የዚህም ፕሮግራም የሚደግፉ አካላት እጃቸውን እንደሚዘረጉ ይጠበቃል። አሁን በዚህ ሰዓት የገቢ ማሰባሰብ ፕሮግራሙ ተጀምሯል። ቀጣይ ፕሮግራሞችም የሚኖሩ ይሆናል። ይኸው ነው ለጊዜው ያለኝ መረጃ። አመሰግናለሁ። ተመስገን አመሰግናለሁ። አልጋነሽ መልካም የስራ ጊዜ። ከኤቢሲ የሰዓቱ ዜና በዚሁ አበቃ። ተመስገን በየነ ነኝ። መልካም ጊዜ።